እሱ ማ ኔ የሚወድ ነ አልተረዳሽም? ከሶስት ጋር በኋላ ሰርጋቸው እንዲሆን ይፈቅዳል። ምን ት እስካሁን ካደረግሽው አይመጣም። እንዴት ሽ እኔ እኮ ኪራን የማገባው ስለወደድኩት ስለማፈቅረው ነው እንጂ ለእርስዎ ብዬ አይደለም። በዚህ ፍጥረት ደግሞ አይሆንም። ለምን ልጄን አታምኝበትም? ከአባቴ በኋላ እሱን ብቻ ነው ያመንኩት። ታዲያ ምንድነው እንዳታገቢ የሚያደርግሽ? ጋሺ አባቴ ነው አሽቸዋለሁ። ማለቴ እዚህ እየተማርኩኝ እንደሆነ ነው የሚያውቀው። በቃ እሱን ቢሆን ኪራል ነ ከእሱም ጋር ቢሆን እኔ ያወረዋል። እኔ እንጃ ጋሺ። እኔ ግን አባቴን ማስከፋት አልፈልግም። አስቶ ሳሰቅ ሚሞታ ሳይሳካ እንድትሞት አልፈልግ ጋሼ በጣም እየተጠናነኩኝ። ጽናት፣ ራስ ወዳዶ ይብሽ ሊሆን ይችላል፣ ግን ለአባትሽ በተስፋ ከመኖር ይልቅ እውነቱን ብትነግሬ የተሻለ ይመስለኛል። እሺ፣ ወይ ላስብበት። እባክሽ፣ መጋባታችሁ ለአስቱ ከወርቅ በላይ መጋባታችሁ ደግሞ ላይቀር አስቱ እያለች ቢሆን። እሺ፣ እስከ ማታ አስበሽ ነገር በያውች የኪራ አባት ሰርግ እንዲሆን ይፈልጋሉ። ሰርግ እንዲሆን ብቻ ሳይሆን በጣም በፍጥነት ማለት ነው። ምክንያቱም የኪራ እናት እጅግ በጣም ስለታመሙ ይህንንም ደግሞ ለኪራም ስላልነገሩት ነገሮች አንድ ነገር ከመሆናቸው በፊት ወይም ደግሞ እናትየው የሆነ ነገር ቢያጋጥማት እንኳን ከጸጸት ለመዳን ሲሉ እንደው እንደምንም ብለ የልጅን አለም አሳየኝ እያለች ስለሆነ እናትየው ይህንን ለማድረግ የኪራ አባት ደፋቀና እያሉ ናቸው። ኪራን ካነጋገሩት በኋላ ፁናትን ሳልሆን ጠርተው ሰርጋችሁ እንዲፋጠን እፈልጋለሁ ምክንያቱም የምታውቂው ነገር ነው ብሏታል። እሷ ደግሞ የራሴ የሆነ ምክንያት አለኝ አሁንም አላገባበት። ምክንያቱም አባቴ እየተማርኩ እንደሆነ ነው የሚያውቀው ብላለች። ፁናት አባትየውን ዋሽታቸዋለች። እንደውም በዚህ አጋጣሚ አባትየውም እየተማረች እንዳልሆነ ማወቅ አለባቸው። አሁን እሷ እየተማርኩ ነው ብላ ብዙ ጊዜ ከጠበቁ በኋላ እንዳልተማረች ሲያውቁ በእሷም ኮ ማዘናቸው አይቀርም። ስለዚህ ከወዲሁ እየተማረች እንዳልሆነ ና እንደውም እግዚአብሔር ፈቅዶ ትዳር ወይም መልካም የሆነ ትዳር ውስጥ እንደገባች ቢሰሙ አባትየው እጅግ በጣም ነው ደስ የሚላቸው። ቀን እየገባ ሲሄድ ልጄ ተምራ ተመርቃ ብለው የሚያስቡት ነገርም እንዲሁ ከንቱ ነው ማለት ነው። ምክንያቱም እየተማረች አይደለም። ስለዚህ አባትየው እንዳሉት ማወቅ ስላለባቸው አባትሽ ንገሪያቸውና ለኬራ እናትም ሲባል ሰርጉ በፍጥነት ይሆን እኔም ደግሞ አግዝሻለው ለአባትሽ ደውላለው የሚሆነውን ነገር ሁሉ አደር አደርጋለሁ ብለው አማክረዋታል። እርግጥ መጀመሪያ ሲነግሯት ትንሽ ከፋ ያላት ፁናት ያው ብቻዋን እንድታስብበት ጊዜ ወስዳ እንድታስብና መልስ እንድትሰጣቸው አነጋግረዋታል ማለት ነው። እንግዲህ ያው ታውቃላችሁ ጽናት ኪራን እጅግ በጣም ትወዳለች። የኪራ እናት ደግሞ እንደ እናቷ ነች፣ በጣም ነው የምትወዳት። ስለዚህ ነገሩን አገናዝባ እርግጠኛ ነኝ ይሁን በቃ ሰርጋችንን ፈቅጃለሁ በፍጥነትም ቢሆን ይደረግ ማለቱ አይቀር። ሰርጉ በፍጥነት ይሁን ብለው አባትየው ሲያነጋግሩት የሆነ ነገር የተደበቀ ነገር ከጀርባዬ ይሰማኛል ምንድነው እየተካሄደ ያለው ግን አባቴ ሲለው፣ ምንም ነገር የለም። ግን በቃ ተጋቡ። አንተስ ብትሆን እጅግ በጣም አይደለም ወይ የምትወዳት? ስለዚህ ያው ጋብቻችሁን ብቻ አሁን ማድረግ አለባችሁ፣ እኔም እናትም እንደሰት። ከዚህ ውጪ ምንም የተደበቀ ነገር የለም ብለውታል። ነገር ግን ኪራ የሆነ ነገር እንደደበቁትና ምን መሆኑን ግን በውል ግልጽ እንዳልሆነለት ያስታውቃል። ወደ ቤታቸው ድንገት የተከሰተው ክብሩምም ጸባዩን አሳምሮ አባትየ እስከፈቀዱለት ድረስ ማለትም ነገሮች እስኪስተካከሉለት ድረስ ኪራ ጋ እንዲኖር አድርገዋል። እውነት የኪራ አባት በጣም ነው የሚገርሙኝ። አስተሳሰባቸው በጣም ደስ ይላል። የራሳቸው ልጅ እንኳን ክብሮም ቤት ውስጥ እንዳይቀመጥ ሲል ኖ፣ በፍጹም አይሆንም፣ የእሱም ህይወት እኮ ህይወት ነው እና ተቻችላችሁ፣ ነገር እስኪሳካለት ድረስ እዚሁ ይቀመጥ በማለታቸው ብቻ ኪራና ክብሩም ተስማምተው ይኸው ቀኑም ተራዝሞ እሱም ደስ የሚል ነገር ውስጥ ገብቶ እየኖረ ይገኛል ባለፈው እንደውም ጠዋት ተነስቶ ሽንኩርቱን ይዞ ተፍ ተፍ ሲል ያገኘችው ጽናት አረ ምን ጉድ ነው ስትለው አንቺማ ከእንግዲህ ዋላ ሙሽራነሽ እኛንን ሰርተን የምናበላሽ ሽንኩርትስ ምን ችግር አለው ቢያቃጥለን ነው አይናችንን አንቺ ግን ዛሬ መንካት የለብሽም ብሎ ፍቅሩን ገልጾላታል ማለት ነው ዛሬ እንግዲህ ያበረ ፍርፍር በቀደምለታ ሲሰራ የነበረው ክብሮ በተደጋጋሚ ሌላም ሌላም ነገር መልካም ነገር እንደሚሰራ እጅግ በጣም እያስመሰገነ ይገኛል። ይገባል። እና ዜና እንደዚህ ነው። ከሚናፍቀው ይልቅ እኔ እናንተ ሰርግ የምናፍቀው ነው። ግን በቃ በቃ አሁን የትኛውን አልበልሽ። እኔ ግን ቆይ ስለ እኛ ተረጋግኝ። ለምንድን ነው በነገራችን ላይ ሰርጉ ላይ ተናውምና ከሞሩ ውጪ ፍቅረኛ ያለውን ጊዜ መሆን አይቻል። ትልልቅ ሰርጎች ላይ ትናኔ ሰርጎች ስለሚገኙ ና እንግዲህ፣ ሰኔም እንዳያችኋት ሰርጉ ላይ ለራሷ ተንፈተፍለት ልትል አስባለች። በጣም ደስ ይላል። ሰርጋቸው ልዩ እንደሚሆን በጣም እርግጠኛ ነኝ። ሰንዬ ከሁሉም እንግዲህ ባለቤት ወይም ደግሞ የወንድ ጓደኛ እስካሁን ድረስ ያልያዘች፣ ነገር ግን ጥንድ ጥንድ ሲሆኑ እያስቀኗት ያለች ስለሆነች እርግጠኛ ነኝ የነጽናት ሰርግ ይቀናታል ብዬ አስባለሁ። ምክንያቱም አሁን ስታየው በቃ በጣም ጥሩ ደረጃ ላይ ስለሆኑ ሁሉም ያሉት በፊት እንኳን ተጉርታ ቢሆን እንኳን አሀ፣ ጥሩ ልብና መልካም ወንዶችም አሉኮ ለካ ብላ እንድታስብ ያደርጋታል የነ ኪራ ፍቅር። ስለዚህ ያው ሰንዬም ወደ ዋናው ነጥብ ትገባለች ብለን ነው የምንጠብቀው። የኪራ አባት እንግዳ እየጠሩ ነው። አዎ እንትሱማ መምጣት አለበት። እሱማ የሱን የልጁን ሰርጌጃለው አልቀርም። እንትከሌ ደግሞ በጣም ጥሩ ሰው ነው፣ መቅረት የለበትም። ጓደኞች የሁሉ መደሰት አለባቸው እያሉ እጅግ በርከት ያለ ሰው እየጠሩ ነው። ከዛም በኋላ ደግሞ ተፍተፍ ብለው ቤቱን እየቀያየሩ እያዘጋጁ ይገኛሉ። ከዛን ደግሞ ወደዛ ደግሞ ወደ ገበያ ወጣ ብለው ለሰርጉ የሚሆነውን ነገር እያማሩ ነው። ምን ልበላችሁ፣ ደስታ በልባቸው ስላለ ብቻ እንዲ ብዙ ነገር እራሳቸው ናቸው እየሸፈኑ ያሉት ማለት ነው። አንዳንዴ ደስ ሲለን ጉልበት እንደሚኖረን ታውቃላችሁ። እሳቸውም ይህን ሁሉ የሚችሉ ሰው አልነበሩም፣ ነገር ግን ሁሉንም ነ ነገር ሰርግ ሲባል እንዴት ነው፣ ተሰብስቦ በሕብረት የሚሰራ ነገር ነው። እሳቸው ግን ያላሰቡትና ያላመኑት ቆንጆ፣ ምክንያቱም በዚህ ሰዓት ላይ እንደዚህ በቃ የሰርግ ፕሮግራም ይኖራል ብለው አላሰቡም። ነገር ግን ስለሞከሩትና ስለተሳካላቸው በጣም ደስ ብሏቸዋልና ቤቱን ሁሉ ምንቅርቅር አባቱን አውጥተውታል። ኪራና ጽናትም የሚፈልጉትን ቬሎና ሱፍ ሄደው እንዲመርጡ አዘዋቸው ልከዋቸዋል። ቤቱን ለእኔ ተውልኝ ያሉት የኪራ አባት ወደዚህ ወደዛ፣ ተፍ ተፍ እያሉ በስልክ ደግሞ ከሰው ጋር እየተነጋገሩ ያለውን ነገር በሙሉ ፊክስ እያረጉ ነው ሰርጋቸው ተጀመረ ይልሀል። እዚህ ጋ ነው እንግዲህ የሁላችሁ የሰርጋቸው እለት እንግዲህ ኪራን ማየት ነው፣ ጽናትን ማየት ነው፣ እነምሩዬን ማየት ነው። ናሆም እንኳን ደስ ያለ ናሆምስ በጣም ሲጠብቀው የነበረ በተለይ ጽናት ሲከፋት ጽናት የዛን ጊዜ አንዳንድ ነገር ኪራ ሲያስቀይማት በፍጹም አይሆንም እያለ እንደ እህቱ ሲከራከርላት የነበረው ናሆም ዛሬ ደግሞ የጽናትን ሰርግ ሊያይ ነው። እሱ ራሱ ተፍተፍ እያለ ነው። ይሄኛው ጃኬት ከዚኛው ሱሪ ጋር ወይም ደግሞ ከዚህ ከረባት ጋር ይሄዳል እያለ ምሩን እያስመረጣት ይገኛል። ሰኒ የሟለች ሰኒ እንግዲህ ያው ብቻዋንም ብትሆን ተፈታፍ ያለች እሷም ለራሷ እየለባበሰች ነው። እንደውም ሰኒ እየበለጠ አምራ የምትገኝ ይመስለኛል። ምክንያቱም ትልልቅ ሰርግ ላይ ትንንሽ ሰርጎች ይገኛሉ ስላለች ስራ ሳይበዛባት የሚቀር አይመስለኝም። በቃ ሁሉም ደስ ነው የሚለው አሸወይና እያሉ ነው፣ እየጨፈሩ ነው። ምሩና ናሆሜም እየተዘጋጁበት ነው። በእውነት በጣም በጣም በጣም ደስ ይላል። ብዙ ነገር በማላቸው አሳልፈዋል። አንዴ ኪራ ሲበሳጭ፣ አንዴ ፁና ስትበሳጭ፣ አንዴ አይሆንም ሲባል፣ አንዴ ይሆናል ሲባል ነገር የመጨረሻው ሰዓት ላይ ደረሰና ሁሉም ነገር ተሳካና ወደ ሰርጋቸው ሄዱ። በእውነት በጣም ነው ደስ ያለኝ። ዛሬ ማለት ነው የሰርጋቸው እለት ማ ምን ልነል ይሆን? በጣም ነው የሚገርመው እድምተኛ የሆንኩኝ ያህል የተሰማኝ ማለት ነው። እንደዚህ ማለት ነው እውነተኛ ፍቅር የሆነ አብቦና ሰምሮ ትልቅ ደረጃ ላይ ሲደርስ ደስ ይላል። ስለዚህ እንኳን ደስ ያላችሁ ለማለት ይፈልጋለሁ። ሰርጉ ላይ እንግዲህ ማናችንም እንዳርቀረ እኛም ፏብትን እንድምቀበለን መሄድ አለብን። መልካም ጊዜ የሆነላችሁ መልካም